አቤት በሀገር ውስጥና ዓለም አቀፋዊ ጉዳዮች ላይ ትኩረት አድርጎ የብራንድ ስያሜዎች ምርትና አገልግሎት አሰጣጥን በአርያነት ይዘክራል፣ ያስተዋውቃል። አቤት በልዩነት የሚደመጥ የመረጃና የመዝናኛ ፕሮግራም። የፕሮግራሙ አዘጋጅና አቅራቢ ጋዜጠኛ ሙልጌታ ጌቱ። በቀጥታ የስልክ መስመራችን ላይ እንግዲህ እንዳገኘ ነው ገጣሚና ተዋናይ ዋሲውም በላይ የፊታችን ሰኞ አልንበረከክምና ሌሎች በሚል 11 ሰዓት ከ30 ላይ፣ በብሔራዊ ቲያትር መጽሐፉን ያስመርቃል። እሱን በተመለከተ በቀጣይ ስቱዲዮ ስልክ ላይ እናስገባውና የመጽሐፉ ይዘት ምን ይመስላል፣ የምረቃ ፕሮግራሙስ ላይ ምን አይነት ኩነቶች ወይም ዝግጅቶች አሉ፣ በይዘት ደረጃስ ምን አይነት ሀሳቦች ተላልፈውበታል? የሚለውን አልንበረከክምና ሌሎች ይዘቱን ይነግረናል ለው። ጤና ስትልን አብሮ ይስጠልን። እንኳን ደስ አለን ለማለት እንወዳለን። ከወዲሁ እንኳን አብሮ ደስ አለን ማለት እፈልጋለሁ፣ እኔም ከወዲሁ። እንግዲህ ጠንከር ያለ ርዕስ ነው። አልበረከክም። አዎ፣ ለምንም ነገር መንበርከክ ጥሩ አይደለም። እውነት ነው። እጃን አንሰጥም ብያልክ ነው። እውነት ነው። ከፍ ለማለት አለመንበርከክ ጥሩ ነው አይደለም። እውነት ነው። በጣም ደስ ይላል፣ በተለይ በድርሰት ስራዎች ውስጥ ርዕስ ያው እንደምታውቀው ወሳኝነት አለው። ከሼልፍ ላይ ወርደን አንድን መጽሐፍ ለማንበብ ርዕስ ሳቢ፣ ማራኪ፣ ቁጥብ፣ እምቅ መሆን አለበት ይባላል ኮምፖዚሽን ላይ። እውነት ነው። እውነት መስፈርቱ አንድ ምሱ ነው እኮ አይደለም። ግልጽ፣ አጭር፣ ሳቢ። እንግዲህ ይሄ አምስተኛ መጽሐፍ ነው ዋሴ እንደ ጊዜር ፍቃድ በጣም ደስ ይላል። ገጣሚና ተዋናይ ዋሲሁን በላይ ማን ነው? ሌሎቹ ስራዎች ውስጥ ምንድን ናቸው? በምን ላይ የጻፋቸው ናቸው የሚለውን ጥያቄ ማንሳታቸው አይቀርም እና በዚህ እንጀምር ዋሲ። ደስ ይለኛል፣ ደስ ይለኛል። እንግዲህ ከተውነቱ ዘርፍ በኋላ ወይም ደግሞ ጀርባ እነዚህ ተሰጥኦዎች ያው እንግዲህ መክሊት አይደለም እግዚአብሔር ሲሰጥ ነው። መቼስ ወደዚህ ነገር ውስጥ የምንገባው በግጥም አስራ ዘጠኝ ጥና ስምንት አልገባም ጎጆ የሚል በሱ ጀመርኩኝ። ከዛ ደግሞ ደብል አድርጌ እግዚአብሔር ፈቅዶ ጠይም ደምና የአንድ አይን ምባ የሚል አመጣሁኝ። እነዚህ ሶስቱ የግጥም ናቸው። በግጥም ነው ያማሸው እ አዎ አዎ። ግጥም በነገራችን ላይ በስነ ጽሁፍ ዘርፍ ውስጥ በጣም ከባዱ መንገድ እሱ ነው ሀሳብን እንዴት አድርጌ መግለጽ እችላለሁ፣ የሚለው ነገር ግጥም፣ ብዙ ሰው ቀላል ይመስሎ ይችላል፣ ግን በጣም ከባዱ መንገድ ነው። ሶስቱ እነዚህ ናቸው። ከዛ ደግሞ ሁለት ሺህ ሰባት ላይ ትንሽ በስነ ጽሁፍ ዘርፍ ውስጥ ለየት የት ያለውን ብዬ አስባለሁኝ እኔ የሴት ዛፍ ቅርንጫፍ የሚለውን የዛሬ አስር አመት ብቅ አደረግኩ። ከዛ ደግሞ እግዚአብሔር ፈቀደና ደግሞ ትንሽ ቆየት ብዬ አሁን አልንበረከክም ለምንም ነገር ብዬ መጥቻለሁኝ።

የተዳሰሱ ርዕሰ ጉዳዮች ወይም ለየትኛው አይነት ተደራሲ ወይም አንባቢ ብለህ ነው? አንዳንዶች የአጻጻፍ ባህል አላቸው፣ ሞድ ኦፍ ራይት ቴክኒክ እና ብላለህ፣ ሱናንሳ እና የተነሱ ርዕሰ ጉዳዮችንም ብና አብረት ታነሳለህ? እውነት ነው። እንግዲህ ለምን እንደሆነ አላቅም፣ በተለመደው መልኩ መምጣት ሳነብም፣ አንድ አይነት የሆኑ ነገሮችን ማንበብ ደስ አይለኝም ማለት በቃ አንድ ሰው ዋሲውን በዚህ መንገድ ከጻፈ በቃ በዚህ መንገድ እሱ በቂ ነው ብዬ አስባለሁ። እና ከበደም በዛ በኩል ከጻፈ ያ የእሱ መንገድ ነው። እና አንዳንዴ ነገሮችን መድገም አንባቢንም ማሰልቸት ነው ብዬ አስባለሁ። እኔም ሳነብ ደግሞ ትንሽ በመጠኑ ልዩነት እፈልጋለሁኝ እና ያንን ልዩነት ነው ይዤ የመጣሁት። ቀለም ሊኖር ይገባል። እንደዛ አዎ እርግጥ አዲስ ነገር ምድር ላይ ባይኖርም አቀራረብ ግን አዲስ ማድረግ ይቻላል ብዬ አስባለሁ። በቴክኒክ እና ከዛ አንጻር ነው፣ በተለይ በአጫጭር ልብ ወለዶች አዲስ አድማስ ላይ ጽፋቸው የነበሩትን ሀሳቦች እየተቀመጡትን አንዳንዴ መጥፎ ነው ጥሩ ነው ለመባልም እኮ ትንሽ ለሰው አሳይተህ ቀጥልበት ወይ አስቀጥልበት መባል አለ አይደለም። ስለዚህ አዲስ አድማስ ላይ መልካም አስተያየቶች ሀሳቦቻቸው፣ አዎ በሀሳቦቻቸው ቴክኒኮቹ የተለዩ ናቸው ሲባል፣ አይ በቃ ሰውን የማያስቀይሙ ከሆነ ደግሞ የማያስከፉም ከሆነ በዛ መንገድ ቀጠልኩበት፣ እና ለአንዳንዱ ደግሞ ትንሽ አዳጋችም ይሆናል። ልክ አዳም ረታ ጋር እንዳለው አቀራረብ አሁን ለሱ በሁለት በሶስት መልኩ ሰው የተከፈለ ነው እና የእሱን በእሱ መንገድ ሳይሆን ደግሞ ዋሲውን በራሱ መንገድ ሀሳብ ሀሳብ ማስተላለፍ ነው። ጽሁፍ ሌላ ምንም ፋይዳ የለው። ሀሳብ አለኝ መልእክት አለኝ የሚለውን ነገር ለተደራሹ ያንን ሼር ማድረግ ነው። አዎ እውነት ነው። አንተ ጋር ከሚቀመጥ ስነ ጽሁፍ አይደለ ውበት ያለው ጽሁፍ ነው ለሰው ማቅረብና የጋራ ሀሳቦቻችንን ወይም የጋራ እይታዎቻችንን ለየት ባለ መልኩ ለሰው ውበት ባለው ለአንባቢ ማንበብ ለሚወድ ማቅረብ ነው እና እነዚህ አልንበረከክም አስራ ስምንት አጫጭር ታሪኮችን ይዘዋል። የራሳችንን ኑረት ከወት የተለያየ ከህይወት ሌላ ከየትም የማናመጣው ልብ ወለድ እንላለን እንጂ የሰማነውን፣ ያየነውን ቢሆንልን ብለን የምናስበውን ነገሮች ነው የምናመጣው። ቢሆንልን ብለን የምናስባቸው ሰው ውስጥ ያሉ ናቸው። አዲስ ነገር ምንም የለውም እና እነዛን በልዩ የስነ ጽሁፍ ውበት ማምጣት ነው። በቋንቋ በአቀራረብ በገለጻ ለየት አድርጎ ማምጣት ነው እና አስራ ስምንት መቼስ ለሰው ቅርብ የሆኑ ታሪኮችን አምጥቻለሁ ብዬ አስባለሁ ምናልባት አሁን ላይ በጣም የፕሪንት ሚዲያው እየተቀዛቀዘ ነው በእርግጥ መጽሐፎች ይወጣሉ ያለፈው አመትም በጣም ብዙ መጽሐፍቶች ተመርቀዋል ዋጋቸው አይቀመስም የወረቀት ዋጋ ደግሞ ውድ ነው ወረቀት እንግዲህ ታክስ ይደረግበታል ከውጭ ሲመጣ ሀገር ውስጥ የሚያመርቱ ብዙም የሉም እና እንዴት ነበረ የማሳተም ሂደቱ ዋጋውስ በዛ ታነሳለን ዋጋውን እንደ እውነቱ እግዚአብሔር በሚያውቀው እኔ ገንዘብ ለማግኘት ለምናምን አይደለም። ሰው ጋር እንዲገባልኝ ይፈልጋለሁ። ለምን እንደውም አራት መቶ ብር አደረግኸው ከፍ፣ በተለይ አዘዋሪዎች እንዲያገኙበት፣ ለምን ዋጋውን ከፍ አታደርግም ምናምን አሉኝ። አዎ አዘዋሪዎች ቢያገኙበት ደስ ይለኛል። እነሱ በየቤታችን በየካፌው አይደለ ይዘው ለነ በያለንበት በያለንበት ማድረስ ይችላሉ እና ግን ደግሞ አንባቢስ አለው የበዛው ልክ ነው። አዎ አንባቢ አሁን ኑሮውን እንደምናየው ነው አይደለም። መቼስ ከወረቀት ሆድ ይበልጣል። እና ለጊዜው ለጊዜው እንዲነበብልኝ ነው የምፈልገው መጽሐፎቼ በሙሉ የኔ ዋጋቸው የሚገርማችሁ ልንገራችሁ፣ የመጀመሪያው መጽሐፌ አስር ብር ነው ዋጋው መነሻ ላይ ነበረ። ሁለተኛው ደግሞ አስራ ሁለት ብር ነው፣ ሶስተኛውም አስራ ሁለት ብር ነው፣ አራተኛውም ደግሞ አርባ አምስት ብር ነው። አሁን በዛ መሀልና በዚህኛው መሀል ደግሞ በጣም ሰፊ ልዩነት አለ። በአስር ዓመት ውስጥ የወረቀት ዋጋ በጣም ከፍተኛ። ማተሚያ ቤቶች እንደውም የሳምንት ነው ፐርፎርማ የሚሰጡት ዋጋ አደለም፣ ቀረ እኮ የሳምንት፣ እሱም ቀረ ቀረ፣ ሶስት ቀን ሆኗል። ሶስት ቀኑም ይሻራል። የሚገርም ነገር። ለምንድን ነው አንደኛ፣ ስቶክ ያደረጉት ነገር ካለም ያው ማትረፍም የሚፈልጉ አሉ። ንግድ ሆነ ንግድ ሆነ እንደዛ ንግድ ሆነ ለእውቀት ላይ የመስራት ነገር ቀረና ቀረ፣ ቢዝነስ ነው። አዎ እሱ ስለ ጸሐፍትም ለራሴ አለም ለመጻፍ አይበረታቱም፣ አይተጉም ስለዚህ በአራት መቶ ብር ይገኛል ማለት ነው። አሁን አራት መቶ ብር ካልተሳትኩ እሱ አራት መቶ ብር አራት መቶ ብር አራት መቶ ብር ነን እንዲያውም እኮ ዋሲውን አይደለም እኮ የሚያገኘው የሚገርምሽ፣ ሰላሳ አምስት ፐርሰንት ላከፋፋይ ትሰጃለሽ። እነሱ ደግሞ የሱቅን የምናምን አድ አድርገው አራት መቶ ብር ወይ ደግሞ ትንሽዬ ሳንቲም ቀንሰውም ይሸጡታል። ላይ በዱቤ ነው ደግሞ ደራሲውም እሱ ኮንሳይመንት ነው እኮ በጣም አይ፣ በሰፊው እናወራበታለን። እነዚህ ሳ ጉዳዮች፣ ሁለት ነገሮች እናንሳ። ዋስዬ ብዙ ጊዜ በስነ ጽሁፍ ዓለም ውስጥ ቋንቋ አንዱ ማድረሻ ሀሳብን ማድረሻ ከተደራሴ ጋር አንዱ መንገድ ነው። ሁለተኛው ደግሞ ይዘት ይባላል። ሶስተኛው ደግሞ አቀራረብ ነው፣ የምታቀርበት መንገድ ነው። እና ዋሲውን ሶስቱንም ታድሏል ማለት ይቻላል። እግዚአብሔር ይመስገን ብዬሽ አስባለሁ። እውነቴን ነው የምልህ። ልክ ነዋ፣ እንዳልኩህ እኮ ነው። በፊት መንገድ ብትመጣ ምንድን ነው ጥቅሙ? አይደለም ቋንቋችን ማደግ መቻል አለበት። አገላለጽህ፣ አቀራረብህ መለየት መቻል አለበት። ማራኪ መሆን አለበት። ከዛ ደግሞ ዋናው ነገር ታሪክ ነው። ታሪክ ሲኖርህ ነው ቋንቋ የምትጨምርበት የአቀራረብ መንገድ የምታመጣበት። እና አዲስ ታሪክ ባይኖረንም አዲስ አቀራረብ ግን ማምጣት ይቻላል ብዬ አስባለሁ። ይህ ሰውዬ የት ነው ማስታውሰው እስኪል ድረስ ተደራሲ። እውነት ነው። አዎ፣ አሁን እነዚህ ያልንበረከክ ውስጥም አዲስ አቀራረብ መጥቷል። ልክ ነው። የሴት ዛፍ ቅርንጫፍ ውስጥም እንደዛው መሆን ካለበት ስነ ጽሁፋችን ማደግ መቻል አለበት። አስር ሰው ላይስማማበት ይችላል። አስራ አንድ ያው ሰው ግን ይስማማል፣ ደስ ሊለው ይችላል። ከአስር ውስጥ አምስት አምስት የመስማማትና የአለመከፋት ነገር ካሉበት ሁሉም አይስማማም። አበ ስነ ጽሁፍ የሚወደው መንገዱ ይለያያል ሁሉም እና አቀራረብህ ደስ ካለው የቋንቋ አመጣጡ ደስ ካለው ታሪክህ ደስ ካለው ያመጣህበት መንገድ ያ ሰክሰስ ነው ብዬ አስባለሁኝ እና በጣም ትልቅ እውነት ነው። እውነት ነው እና ሁለቱም ላይ የተለዩ ነገሮች አሉ ብዬ አስባለሁ። መታደል ነው በጣም ለአንድ ጸሀፊ ወይም ደራሲ እነዚህን ነገሮች ማግኘት በብሔራዊ ቲያትር አስራ አንድ ሰዓት ከሰላሳ ላይ አዎ የሚደረገው እና ምን አይነት ነገሮች ይቀርባሉ? ዝግጅቶቹ ምንድን ናቸው? እነ ማነስ ይገኛሉ? ከመግቢያ ጋር በተያዘ ያሉ ነገሮች እናንሳ። ፕሮግራሙ ደግሞ በሁለት ጎራ ከፍያለሁ። የተዋናይ ግሩፕ አለ፣ የገጣሚ ግሩፕ አለ። እንግዲህ በላይ ሁለቱም ቦታ ውስጥ ስላለ ትልቁ ነገር ደግሞ ለማመስገን ነው። አንባቢያንን ቀድሞ የገዙትን ለማመስገን ነው። ምስጋና ከሌለ ነገር የምትራመዳቸው እርምጃዎች እንቅፋት ይበዛቸዋል ነው እና ለመጀመሪያ አትም ለነበረው አሁን ሁለተኛ አትም ነው የታተመው። በወር ውስጥ ሁለተኛ አትም ታትሟል። አዎ እነሱን ለማመስገን ነው። በተዋናይ በኩል እና ለማግኘት አደሳሉ እና ሀረገ ወይን አሰፋሉ እትዋ አለች። ታፈራው ሰራዊት፣ ፍቅር ያለ ታምሩ፣ ብራን ፍቄ ባሪያው አለ በት ወናው በኩል በገጣሚያን ደግሞ እነቸሬ ያሉ ምሊት ያለች እንተስኖት አለ ዳዊት ሁን ላይ አዎ፣ የሙላ ሰዎች አዎ ደስ እንዲላቸው ፈልጋለዋ። የምረቃ ብቻ ሳይሆን የኪነ ጥበብ ድግስ ማለት ይቻላል። አዎ ሰማ አይተህ ከሆነ ደግሞ ይሄንን አመትና ያኛውን አመት የኪነ ጥበብ ምሽት የለም። እውነት ነው በጣም ቆሙለም ማለት ይቻላል። ለአንድ ሰዓት ተኩል ግን እውነት ነው። ለአንድ ሰዓት ተኩል ሰው መጥቶ ደስ ብሎት ቢሄድ ማን ይጠላል? መንፈሱን አረስርሶ ብሄድ የተሻለ ነው። መልካም እንግዲህ መግቢያው ደግሞ በነጻ ነው፣ በነጻ ነው። ወዳጅ ይዞ መምጣት ብቻ ይቻላል። መታደም በራሱ ትልቅ ነገር ነውና። እንዴ፣ ምን ሆነሃል? የአቤት አራዳ አርብ ምሽት የመዝናኛ አድማጮች እንግዲህ ዋሴን አግኝታችሁ እንዴት ነው የመጻፍ የመሸለም አስፈርማችሁ እዛው ገዝታችሁ ይላሉና የመሸለም እድል ካለ ለአቤት አራዳ አድማጮች መሸለም እንችላለን ዋስዬ እሺ አምስት መጽሐፍ በእናንተ ስም መጋበዝ ይችላለሁኝ። በጣም ናመሰግናለን። እግዚአብሔር ያክብርልን። እንኳን ደሳ በድጋሚ እንላለን። መልካም። አሜን አሜን። ወንድም አለ እግዚአብሔር ያክብርልኝ። መልካም ፕሮግራም እንግዲህ